የእውነቴን ነው የምላችሁ፣ ዛሬ ቤተሰቦች ያው ከመናገር ዝምታን መርጫለሁ። በሀይሚ ቪዲዮ በጣም አዝኛለሁ። እውነቴን ነው ምላችሁ፣ በሀይሚ ቪዲዮ አዝኛለሁ። የዳኒም ሴራም ስለገባኝ ነው ዝምታን የመረጥኩት። ምክንያቱም ዳኒ ስራው ሀይሚን ማስጠቆር ነው። ሀይሚን ከምትወደው ተመልካቾቿ ጋር ማቆራረጥ፣ ከብሩኬ ጋር ማለያየት፣ ያ ስለሆነ እሷን ማስጠቆር ስራ ስለያዘ፣ የዳኒን ተውት። የሀይሚ ግን እያናደደች ነው ቤተሰቦች። እውነቴን ነው ምላችሁ፣ ስጦታ አይደለም ለምንድን ነው ዳኒን በተደጋጋሚ የምታገኘው? ለምንድን ነው የዳኒን ቪዲዮ መቋጫት ያቃታት? ለምንድን ነው ሲደውልላት የምትገኘው? የእውነቴን ነው ምላችሁ አሁን ቪዲዮ ትናንትና እንደዚህ በማድረግ ብላ ስለደወለላት ላገኝ ስላላት ተደጋጋሚ እየደወለ ስላስቸገራት መጣች። ብሎክ የሚባል ነገር አለ ሀይሚዬ ዳኒ፣ ስራ እኮ አንቺን ማስጠቆር እኮ ነው። ከምትወጁ ልጅ ጋር እንደዚህ አለያየሻ። ብሩኬው ስንት ቀን ነው ናፍቆናል። እውነት እውነት የንምላቸው ቤተሰቦች፣ እኛ ሀይሚን ማስቀየም አንፈልግም። ለመሰላችሁ እኔ ብሩኬን እንኳን በደንብ ያወቅኩት በደንብ እንድንወዱ ያደረገችን ሀይሚ ናት ሀይሚ ናት። ስለዚህ እኔ ሀይሚን እንደዚህ፣ ያውም በዳኒ ሴራ ውስጥ የገባችን ልጅ ማስቀየም አልፈልግም። ግን ትክክል ናት እያልኩ አይደለም። በጣም ሀይሚ ስህተት እየሰራች ነው። ሳታቀርታ አይደለም። ለምንድን ነው በተደጋጋሚ አይደለም? ቡሩኬ የሚወዳት ኦዲንሶቿ እንኳን ዳኔ የተባለ ሰው እንዳታገኝ ይፈልጓታል አይደል እንዴ ለተመልካሽ ክብር የሚባል ነገርም አለ እኮ ብሩኬን ተውት በዚህ አጋጣሚ ብሩኬ ና እኔና ብሩኬ የመጨረሻችን ቪዲዮችን ነው ብለን ብንቋጭም ስልኩን ስደውል አነሳ ቪዲዮ መስራት አቁሟል ብላለች ብሩኬን ካየነው እራሱ አንድ አራት ቀን ሆነ በጣም ተናፍቆናል ምክንያቱም ይሄን እያየ እንዴት የልጅስ ምንም ቢሆን እኮ ይወዳታል ብሩኬ አይደል እንዴ ሀይሚን በጣም ነው የሚወዳት እውነት ዳኔን እንዳታገኘ በጣም ይፈልጋል። የዳኒ ሴራ ስለገባው አይንሽን ልብሽን ሀይሚ ግለጭ እያለ ብዙ ጊዜ በቪዲዮ ሲያስተላልፍ ሁላችንም እውነት አይተናል። ስለዚያ አሁን የሀይሚ ጥፋት ለምንድን ነው ዳኒን ብሎክ ማድረግ ያቃታት? ለምንድን ነው ከዳኒ ጋር ያለውን ነገር ከትናንት ወዲያ፣ ሁለት ቪዲዮ ተሰራ፣ ከዛ ጊዜ በኋላ አይደል? ከትናንት ወዲያ እንዲያውም ከዚህ በኋላ እናንተ መገናኘት የለብንም ብላይ ቋጨችው ቪዲዮ እዛ ጋር መቋጨት ነበረባት። ዳኒ እየደወለ ያስቸግረኛል ካለች ደግሞ ብሎክ የሚባል ነገር አለኮ፣ ስነ ስርዓት የሚያስይዝ ብሎክ አድርጋ ከእሷ ጋር ያላትን ነገር መቋጨት ነበረባት። አይሚ ና እኔ የአይሚ ነገር ግራ ገብቶኛል። እውነቴን ነው። ቤተሰቦቼ የዛሬ ስጦታ ያው ዳኒ የሚለው ከሆነ ስጦታ አደለም እኮ የሚገርማችሁ፣ እሷን ለማስጠቆር እኮ ነው። እውነቴን ነው ወዶ መሰላችሁ እሷን ለማስጠቆር በተመልካች ፊት እሷን ለማስጠላት ነው እውነት ቤተሰቦቼ ንቁ ሀይሚ የምትወዱ ልጆች እየተናደዳችሁ አንዳንዶቻችሁ ደግሞ አይሚ ትገደል የምትሉ ምትሉም አላችሁ ምን አይነት አስተሳሰብ ነው የሴጣን አስተሳሰብ ነው እንደዚህ ነውር ነው አይባልም አንዳንዴ ከአንደበታችን የሚወጣውን ነገር በደንብ መጠንቀቅ ማወቅ አለብን ብዬ ነው አስበው ብትወዷትም ብንጠላትም ብንወዳትም ላይሚ ምንጨምርላትም ምንቀንስላትም ነገር የለም ቤተሰቦቼ ግን ቢሆንም አይሚ ልክ ሳትሆን ስትቀ ቁጥር ልክ አለሽም። ሀይሚ መስመር እየሳትሽ ነው፣ ለምን ዳኒን መተዋቃተች ብለን መጠየቅ ነው በስነስርዓት እንጂ፣ እንደዚ አይነት ኮሜንት አግባብ ነው ብዬ አላስብም እኔ። ሀይሚ እያጠፋሽ ነው፣ አዎ በደንብ እያጠፋሽ ነው። አውቃም ይሁን ሳታቅም ይሁን እኔ እንጃ፣ በዳኒም እንዳስነካት ሁሉ አላቅም። በሚጠራ ለምን ትገኛለች ለምን ብሎ ካታደርገውም፣ ከብሩክ የሚበልጥ ነገር አለ እንዴ? እኔ ከምወደው ሰው ነገር የሚበልጥ የለም። የእውነቴን ነው። የዳኒ አድናቆት፣ የዳኒ አክብሮት፣ የዳኒ ስጦታ በአናቱ ይተካል። እግዚአብሔርን ነው ምላቸው። ከመወደው ልጅ በላይ ምንም ነገር የለም። በቃ መወደውን ሰው ለማጣት ስል ያንን ነገር መሸሻ አለብኝ እና ሀይሚ ዳኒ ከብሩኬ በችም እንደማይበልጥብሽ እናውቃለን። እንደምትወዱ ብሩኬ እናውቃለን። ብሩኬ አንቺን በጣም ነው የሚወድሽ። ግን የሁላችንም አሁን የተመልካቾች ጥያቄ የሆነው ከዳኒ መራቅ ለምን አቃተሽ? የዳኒን ቪዲዮዎች መጨረስ ለምን አቃተሽ? ይህንን ቪዲዮ የረዘመው ቪዲዮ የረዘመው የታሪክ ለምንድን ነው መቋጨት ያቃተው? ሶሲና ዳኒ አንድ ሆኑ። ተጎዷል። ተጎዷ አንቺ ምንም አይመለከትሽም። በቃ እነሱ እዛው ጨርሱ እና ከዳኒ ህይወት መውጣት አንችለ ምን አቃተሽ? መን ቢያስ ነካት ነች ልጅ። ቤተሰቦች የእውነቴን ነው የምላችሁ፣ ብሎ ካታደርገውም እንዴ ብሩኬን መሰለ ልጅ በነሽ አስተዋይ፣ የእውነት ደሴንሽ ክብር ያለው እንዴ እውነት ብሩኬ እንኳን እኮ አታገኘኝ ካልሽ እንኳን እሱ አገኝሽም። ምክንያቱም መብትሽም በደንብ ይጠብቃል። ስለዚ፣ እኔ ለዛ ነው ዝምታን የመረጥኩት። ቤተሰቦች አንዳንዴ ኮሜንታችሁን ተጠንቀቁ። እውነቴ ነው የምላችሁ። ምናልባት ብቻ ስራ የሚሆን አናቅም እኛ። ግን ብሩኬ ደግሞ ያሳዝነናል አይደል ቤተሰቦቼ? አሁን ብሩኬ ቢሆን ይህን ነገር ከሶሲ ጋር እያደረገ ያለው ነገር ሁላችንም እንናደዳናደ ሁላችንም ስለ አሁን ቡርኬ የሚሰማው ስሜት አይደለም። ቡርኬ ዛሬ እኛ ራሱ የተሰማን ስሜት ልዩ ነው። እውነት እኔ ተናድጃለሁ። እውነቴን ነው የምላቸው። እኔ ብሆን በጥሼ ክብረኛ አድንቀኝ። ምክንያቱም እንዴት ነው መንቃት ያቃታት ሀይሚ እንዴ እኮ ለክብርሽ እየሰጠች ሳይሆን ከብሩኬ ጋርም ከቤተሰቦችሽ ጋርም የሚያቆራር ስራ እየሰራ እያስጠቆረች መሆኑን ለምንድን ነው መንቃት ያካታትች? ልጅ ምና ቤተሰቦች ኔ በጣም ነው እኔ እንጃ። ብሩኬ በዚህ አጋጣሚ ናፍቆናል። ከመናገር አንዳንዴ ዝምታ ይሻላል፣ ግን ደግሞ አያስችላችሁም። እንደዚህ አይነት ነገር ብቻ ከባድ ነው ቤተሰቦች ዳኒም እንደ